እልልታ ምቹ የመኖሪያ ቤት ሲያገኙ እልል ከማለት ውጭ ምን ይባላል? ስለ ሪል ስቴት አይነትና ጥራት ሲመዝኑ የመጀመሪያ ጥያቄው የት የሚለው ነው። አዎ፣ ቦታው እልልታ፣ መሀል አዲስ አበባ፣ ያውም ከአፍሪካ ህብረት ጎን ሳር ቤት። ስሪት? ስሪቱማ ጂፕላስዋንን ጨምሮ ከባለ ሁለት እስከ ባለ አራት መኝታ ክፍሎች ያላቸው ቅንጡ ህልም እልም አፓርትመንቶች ተገንብተው ያለቁ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 ስቲም ሳውና፣ ባዞና፣ ማሳጅ፣ አምስት ቤዝመንት መኪና ማቆሚያ፣ አንድ አሳንሰር ለሁለት መኖሪያ ቤቶች ያለው፣ በአጭር ቃል እንከን የለሽ የንግድ ሱቆቹና ቅንጦ አፓርትመንቶቻችን የእርሶን ብልህ ግን ፈጣን ውሳኔ ይጠብቃል። የሽያጭ ቢሯችን ሳር ቤት ከፖችኪን አደባባይ ወደ ሜክሲኮ በሚወስደው ዋና መንገድ ከአዲስ አበባ መንገዶች ባለሥልጣን ጽፈት ቤት አጠገብ። እልልታ የምቾት የተድላ ቦታ ይህ አዋዜ ሰበር ነው። ከራሽያ ገና አልተሰማም። ትናንች በሳውዲ አረቢያዋ በቀይ ባህር ዳርቻዋ ጄዳ የአሜሪካንና የዩክሬን ስብሰባ ሁለቱም ወገኖች ውጤት አገኘን ሲሉ ዩሬካ ብለዋል። የአሜሪካንን ልኡካን የመሩት ውጭ ጉዳይ ሚኒስትር ሩቢዮ አሜሪካ የዩክሬኑ ጦርነት ለአንድ ወር ወይም ለ30 ቀን በምድር በአየርና በባሕር እንዲቆም ያቀረብነውን ሐሳብ ዩክሬን እጃችንን ስማ ተቀበለች ብለዋል። የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪም አዎን ተቀብለናል ብለዋል። አያይዘውም እንግዲህ በእኛ በኩል እንዲን ያደረግነው ራሺያስ ምንት ሊሆን ማን ሰላም እንደሚፈልግ ማን ሰላም እንደሚጎፈን ነው ይታያል፣ ሲሉ አክለዋል። ከዚህ በኋላ ኳሷ የሩሲያው ሃያል ፕሬዚደንት ቭላዲሚር ፑቲን እግር ስር ናት ብለዋል። የዩናይትድ ስቴትስ አሜሪካ የውጭ ጉዳይ ሚኒስቴር የጄዳውን የአሜሪካ ልዑካን የመሩት አለማችን የአርማጌዲዮን አፋፍ አለማችንን የአርማጌዲዮን አፋፍ ላይ አቁሞ ገትሮ የከረመው የዩክሬን ጦርነት ይቆማል። በምድር ሰዎች፣ በሰማይ ወፎች፣ በባሕር አሳና አሳ አስጋሪዎች ዳግም በሕይወት ይፍለከለኩ ይጀምራሉ። የመድፍ ቡምቡምታ፣ የሚሳኤል ውንጭፍታ፣ የጀቶች ብረቃ፣ የሰው አልቦችና ፈንጆች ፍንዳታ የጦር መርከቦች ገዳይ ግሳትና የእግረኞች ጨበጣ ውጉዝ ከመ አርዮስ ይሆናል። ይሁንና ከፍተኛ ተደማጭነት ያላቸው የራሽያ ፓርላማ እንደራሴ ኮንስታንቲን ኮላቼቭ ሊኖር የሚችል ማንኛውም ስምምነት የሚመሠረተው በአሜሪካ እንዲህ ይሁን ሳይሆን፣ በራሽያ እንዲህ ይሁን ነው ብለዋል። የፌዴሬሽን ምክር ቤቱ ዓለም አቀፍ ጉዳዮች ኮሚቴ ሊቀመንበር ኮሳቼፍ በሰጡት መግለጫ እውነተኛ ስምምነቶች ገና እየተጻፉ ነው፣ ጀዳ ሳይሆን ጦር ግንባር ላይ ሲሉ አክለዋል። የዩናይትድ ስቴትስ አሜሪካ ፕሬዝደንት ዶናልድ ትራምፕስ ደስታቸውን አልደበቁም። ቭላዲሚር ፑቲንም ይህን ይቀበሉታል ብዬ ተስፋ አደርጋለሁ። በዚህ ሳምንት ዛሬን ጨምሮ ላናገራቸው ሞክራለሁ፣ ምላሻቸውን እንሰማለን ብለዋል። ኢሳያስ እንግዲህ የጀዳው ስብሰባ ላይ የነበረን ግምት ይታወቃል። በአለምነ እንስማ ላይ አንስተነዋል። ይህን ያህል ስምምነት ይደረስበታል የሚል ግምት አልነበረንም። አለም በመጀመሪያ አሁን ዩክሬንና እንግዲህ የአሜሪካው ተወካይ ነው የተነጋገሩበት እንጂ አንተም ዘገባው ላይ እንዳስቀመጥከው የሩሲያ ሀሳብ መጀመሪያም አልተካተተበትም። ይሄ ሀሳብ የፕሬዚዳንት ዘለንስኪ ሀሳብ አይደለም ወይ? ይህንን ሀሳብ ያቀረቡት የፕሬዚዳንት ዘለንስኪ አይደሉም ወይ? ምክንያቱም የከባድ መሳሪያ ለምሳሌ የድሮን የከባድ መሳሪያዎች እንዲቋረጡ ሀሳብ አልነበራቸውም ወይ? ይሄ ሀሳብ ደግሞ ለሩሲያ ምንድን ነው ፋይዳው? ምንድን ነው የሚፈይድላት? ምን የተለየስ ነገር አለው? አሁን ለምሳሌ ጦርነቱ ይቁም ሲባል የከባድ መሳሪያ አሁን የእግረኛ አለ ማለት ነው ሩሲያ በዚህ ምንድን ነው የምትጠቀመው? አለም ሩሲያ ሴንን ሀሳብ ትቀበላለች ብለህ ታስባለህ? እንደ ከነበረው አጠቃላይ ሂደት አንጻር እንደው ካለ ልምድ አንጻር ይህንን እንዴት ታየዋለህ? መጀመሪያ አንድ ነገር እናጥራ ትንሽ ለእንግዳ የሆነው ነገር ዶናልድ ትራምፕ የራሳቸው የሄደን ጦርነት የማቆም ዓላማ፣ ተልእኮ፣ እንቅስቃሴ ነው። እስካሁን እንዳለ የሰማ ነው። እና በህንን ጦርነት ለማስቆምም የአሜሪካ አካሄድ እንዳለ ነው የምናውቀው ትናንትና አሜሪካ እና ዩክሬን ዩሬካ ያሉት እና ከዚህ በኋላ እንግዲህ መሰረት ተጥሏል ለተኩስ ነገር ግን በዶናልድ ትራምፕ አገላለጽ ተኩስ አቁም ደግሞ የአንዱ ወገን ብቻ አይደለም። ልክ ዳንስ ሁለት ሰዎችን እንደሚፈልገ ሁሉ አብረውን የሚደንሱ ሰው ያስፈልጉናል። ይሄም ቭላዲሚር ፑቲን ናቸው። ዳንሱን ይቀላቀላሉ ብዬ ተስፋ አደርጋለሁ ነው ያሉት። ግን ያቀረቡት ሀሳብ ኦሪጂናል የአሜሪካ ነው ወይ ምንድን ነው አሁን ይህንን ሀሳብ አዲስ የሚያደርገው የሚል ጥያቄ ብናነሳ፣ ዌል ዋንኛው ዓላማ ተኩስ ማቁም ነው። ነገር ግን መጀመሪያ የአንድ ወር የተኩስ አቁም ሀሳብ ያቀረቡት የፈረንሳዊ ፕሬዚደንት ኢማኑኤል ማክሮን ናቸው። ከፓሪስ አስቸኳይ ስብሰባ ለጥቆ እንግሊዝ በተካሄደውና ኬር ስታርመር በመሩት የአውሮፓ ስብሰባ ላይ ማለት ነው። ቤዚካሊ የአውሮፓ ስብሰባ ላይ የፈረንሳዊ ፕሬዚደንት የተኩስ አቁም ሀሳብ አቀረቡ። የተኩስ አቁም ሀሳባቸው ጦርነቱ በአየር እና በባህር እንዲቆም ነው። ከዛ በኋላ ይህንን የዩክሬን ፕሬዚደንት የዩክሬን አቋም አድርጎ አቀረቡት። የዩክሬን ጦርነት ለአንድ ወር በአየር ማለት የጦር ጀቶች፣ የሚሳይል፣ የሰው አልቦች ተኩስን መቶ በመቶ ማቆም ማለት ነው። እንደገና ባህር ላይ ደግሞ የሚደረገውን የጦር መርከቦች ፍልሚያ ማቆም ነው፣ ወይም በማንኛውም መሳሪያ ወደ ባህሮች መተኩስን ማቆም ማለት ነው። ነገር ግን ይህንን ሀሳብ ሲያቀርቡ በተቻለ መጠን እስካሁን ይሄ ዘገባ ሲመጣ ዘገባውን የምናገኘው እንግዲህ ያው ከታወቁት ዓለም አቀፍ ሚዲያዎች ነው። ስለዚህ ናቹራል በሆነ መንገድ ሁል ቀን ማብራሪያ ያንን ማብራሪያ ለመፈለግ ወይም ትንተና ለመፈለግ ብዙ ሙከራ አድርገዋል። ለምሳሌ የዩክሬኑ ዘለንስኪ እንደ ወይም ደግሞ የፈረንሳዩ ኢማኑኤል ማክሮን የአየርና የባህር ጦርነት እንዲቆም ለአንድ ወር ሲያቀርቡ የምድር ውጊያውን ለምን አልጨመሩም? የሚለውን ቢያንስ እንደ ጋዜጠኛ ዘጋቢዎች ሲዘግቡ ማለት ነው። ይሄ የተኩስ አቁም ጥሪ የመሬት የምድር ውጊያውን አይጨምርም። የምድር ውጊያውን ያልጨመረበትን ምክንያት እከሌን አነጋግር ወይም እንዲ የሚባል ምጭ ጠይቀን እንዲህ ሊሆን ይችላል የሚል አንድም ነገር አልተሰራ አዚፍ በጨራሽ ይህ የተኩስ አቁም የማክሮን የተኩስ አቁም ጥሪ በአየርና በባህር ብቻ ነው። ዘለንስኪ ይህንን ነው የሚሉት ሰዎች። አክቸዋሊ ግን የሚሞቱት በሚሳይሉና በባህር ውጊያው አይደለም። አዎ ሚሳይሎቹ ከሩቅ ተተኩሰው ተቋማትን ያወድማሉ፣ ማምረቻ ተቋማትን ያወድማሉ፣ ወታደራዊ ኢላማዎችን ይመታሉ፣ አንዳንድም የሲቪል ኢላማዎችን ይሞታሉ በዚህ መካከል ሰዎችም ይሞታሉ። ነገር ግን በተጨባጭ በምናየው ሁኔታ በዩክሬን ጦርነት ላይ ይሄ ነው የሚባል የባህር ላይ ጦርነት የለም። በሰማይ ላይ ባለው ከሆነ በራሺያ ሚሳይሎች ተገደሉ የሚባለው የዩክሬናውያን ሰላማዊ ሰዎች ወይም ደግሞ በዩክሬን ሰዋልቦች ጥቃት ተገደሉ የሚባሉ ሰላማዊ ሰዎች ቁጥር እዚህ ግባ የሚባል አይደለም። መሬት ላይ ግን በቀን ሁለትና ሶስት ሺህ ወታደሮች ያልቃሉ። የአሜሪካ ፕሬዚደንት ለሰላም ያነሳሳኝ የገፋኝ ዋናው ምክንያት ያሉትም ልጆቼን የሚመሳስሉ ሸጎች በየቀኑ ጦር ሜዳ ላይ እየተረፈረፉ ከሚሊዮን በላይ አልፈዋል። ራሺያ አንድ ሚሊዮን ያችኛውም 750 ምናምን በላይ አንድ ሁለት ሚሊዮን የሚሆን ሬሳ አከምረዋል፣ የቆሰለውን ተውት በማለት ነው ያስቀመጡት። ስለዚህ አሁን ዋንኛው ገዳዩ የእግረኛ ውጊያ መሆኑ ይታወቃል። የፈረንሳዩ ፕሬዚደንት ይሄን ስተዋል ወይም ሆን ብለው አልጠቀሱትም ይሄን የዩክሬን ፕሬዚደንት አልጠቀሱትም። ጋዜጠኞችም ይሄ አልተጠቀሰም ብሎ አልጻፉ። ምን ይወራረዳሉ? ሄ ብ የሚለኝ ካለ ሲዘግቡ ይሄ ሀሳብ የቀረበው ሀሳብ የምድር ውጊያውን ግን ምንም የምድር ውጊያ እንዲካተት ለምን እንዲካተት እንዳልፈለገ አላመለከቱም። ወይም የምድር ውጊያው ግን አልተጠቀሰም በሚል እንኳ ሜንሽን አልተደረገም። በጣም የሚገርም ነው ኢሳያስ እነ ቶታሊ አልተነሳም። አሁን ጄዳ ላይ አሜሪካና የዩክሬን ልኡካናት ስብሰባ አደረጉ ሲባል እንግዲህ እኛ የሰማ ነው የዩክሬን በባለስልጣኖች ለአሜሪካ ምን ኮንሴሽን ምን ለሰላም መሰረት ሊሆን የሚችል ፋይዳ ሊሰጥ የሚችል ይሄኛው ይቅርብን የሚሉትን ነገር ለአሜሪካ ሊያሳውቁ ነው ይሄን ከአሜሪካን የምንሰማው ግን ትናንትና እንደ ታላቅ ጀብዱ የተነገረው ዩክሬን የአሜሪካንን የአንድ ወር የአየር የምድር የባህር የተኩስ አቁም ተቀበለች የሚል ነው ኦሪጂናል አያደርገውም ሀሳቡን ኢሳያስ አንድ የጨርሳቴን ኦሪጂናል ያደርገው ሀሳቡን አንድም ልዩነት፣ ለምሳሌ ለሁለት ወር አልጠየቀም ወይ ለወር ከ15 ቀን። ስላይክ ኢማኑኤል ማክሮን እና ትራምፕ ያልተነጋገሩበት ጉዳይ አይመስልም። ኦሪጂናሊ የአሜሪካ የዶናልድ ትራምፕ ሐሳብ አድርጌ ለመቀበል ያስቸግራል። ኢማኑኤል ማክሮን የጠየቀው ለ30 ቀን ነው። አንዳንድ ቀን እንደዚህ ቆመ ስታስበው፣ የሁለት ለሁለት ወርስ ቢጠየቅ ለሶስት ወርስ ቢጠየቅ፣ ስለዚህ በአንድ ጊዜ ዶናልድ ትራምፕና ማክሮን እንደዚሁም ዘለንስኪ የመጣላቸው ሀሳብ የአንድ ወር እሱም በአየርና በባህር ላይ የሚል ነው። አሁን የፕሬዚደንት ትራምፕ ሀሳብ ሆኖ የተለየ ሆነው የምድር ውጊያንም ባካት ተመልኩ የሚል ነው እና ይህንን ተቀብለና፣ ከዚህ በኋላ የሚጠበቀው የራሽያ ነው የሚል ነው። አትዘይንድ ኦፍ ዘዴይ፣ ይሄ ጦርነቱን ሊያቆም የሚችል ነገር ነው። ጦርነቱን ለአንድ ወር ማቆም ይችላል ራሽያ ብትቀበለው። ዋናው ዓላማው የጦርነቱ መቆም ነው። ከዚያ በኋላ ራሱን እያደሰ ሊሄድ የሚችል ነው። ልክ 30 ቀኑ ከመድረሱ በፊት በጎን በኩል ዘላቂ ሰላም ላይ ለመድረስ የሚያስፈልገው ድርድር እየተካሄደ ጦርነቱን እንደዚሁ እያራዘምክ መቀጠል ይቻላል የሚል ነው። በሌላ በኩል ራሽያም እንድትቀበለው ለማግባባት ነው እና ከዚህ አንጻር አዲስ ሀሳብ አይደለም። የሰማ ነው የአሜሪካ ይሁን የአውሮፓ ለመለየት አስቸጋሪ ነው። ግን ይሄ የተኩስ አቁም ጥሪ ወይም ደግሞ ተመካክረው እያደረጉ ያሉት ነው የሚመስለው በራሽያ በኩል። ምክንያቱም ለምንድን ነው ራሽያ ከአሜሪካ ከዶናልድ ትራምፕ ጋር ለመስራት ቀና ልትሆን ትችላለች? በራሳቸው አሁን በተፈጠረው ልዩ ሁኔታ አውሮፓውያን ግን ራሽያ ላይ ባላቸው ጠንካራና ከራራ አቋም ቤዚካሊ ራሽያን መዋጋት አስፈላጊ ነው ብሎ የሚንቀሳቀሱ ናቸው። ከዚህ አንጻር ይሄ ለራሽያኖች ጥሩ ስሜት ይሰጣቸዋል ብሎ ለማሰብ ያስቸግራል። ዓለም አሁን እንግዲህ አሜሪካም ሆነች ሩሲያ ከዚህ ስብሰባ ማለት የዚህ ጅዳ ውስጥ ከተደረገው ስብሰባ ይጠበቅ የነበረው እኛም በተደጋጋሚ አንስተን የነበረው ዩክሬን ምን ልታጣ ትችላለች፣ ምን ይቅርብኝ ትላለች የሚለውን ሐሳብ ነበረ። እንደው ምን አልባት እንግዲህ ዶናልድ ትራምፕ የተደሰቱት ዩክሬን ለድርድር መቀመጧና ለአንድ ወር ያክል ጦርነት እንዲቆም መስማማቷን በራሱ መቀመጧንና በአንድ የአጀንዳ ዙሪያ መወያየቷን እንደ አንድ ፖይንት አስበውት ካልሆነ በስተቀረ በሩሲያ በኩል በጣም በርካታ ጥያቄዎች አሉ። ዩክሬን ጋር ስንመለከት ወደ ቀደመው ግዛቴ ልመለስ ነው ሊሆን የሚችለው ጥያቄዋ። የሩሲያ ደግሞ ጥያቄዎች በጣም በርካታ ናቸው። ከግዛት ጥያቄ ውጪ በጣም በርካታ ጥያቄዎች አሏት። ይሄ ለስምምነት መግቢያ ይሆናል ተብሎ ካልሆነ በስተቀር አርኪ ነገር ነበረው ወይ? ዓለም ሩሲያ ይሄን ይሄን ይሄን ይሄን ለማጣት ዝግጁ ነኝ ትላለች ብለን አልነበረም ወይ ስንጠብቅ የነበረው? አስደሳች ዜና ለኤሌክትሪክ ተሽከርካሪ ተጠቃሚዎች በሙሉ የእኛ ማይክሮፋይናንስ አክሲዮን የኤሌክትሪክ ተሽከርካሪዎች አቅርቦትን ከግምት ውስጥ በማስገባት ከባትሪ ሕይወት ጋር ተያይዞ ያለውን አደጋ ለመቀነስ የኤሌክትሪክ ተሽከርካሪዎች ባትሪ መተኪያ የቁጠባ አገልግሎት አቅርበዋል። የኤሌክትሪክ ተሽከርካሪዎች ባትሪ መተኪያ የቁጠባ አገልግሎት ደንበኞች ባትሪ ካለምንም ስጋት መተካት እንዲያስችላቸው ከብድር አቅርቦት ጋር የተቆራኘ ሆኖ የቀረበ ነው። ሂሳቡ ሲከፈት በየሩ የሚሰላ 15 በመቶ ዓመታዊ ወለድ ይታሰብበታል። ተቋሙ የኤሌክትሪክ ተሽከርካሪዎችን በመያዣነት በማስመዝገብ እስከ 200 ፐርሰንት የሚደርስ የባትሪ ምትክ ብድር ይሰጣል። ከሰኞ እስከ እሑድ ከጠዋት 2 ሰዓት እስከ ምሽቱ 2 ሰዓት አገልግሎት በሚሰጡት ሁሉም ቅርንጫፍ ቢሮዎቻችን መሳሳትን ሰዓትን ጨምሮ እናገለግልዎታለን። ይምጡ። በልዩ እንክብካቤ እርስዎን ለማገልገል ዝግጁ ነን። ዋና መስሪያ ቤት አብይ ቅርንጫፍ ቀበና ወደ ቤላ በሚወስድ መንገድ የፌዴራል ቤቶች ኮርፖሬሽን ህንፃ ምድርና አንደኛ ፎቅ ላይ። ሌላው ቅርንጫፋችን መገናኛ ግሬ ሲቲ ሞል አንደኛ ፎቅ፣ እንደዚሁም ፊጋ ቅርንጫፍ ከፊጋ ትራፊክ መብራቱ ወደ ሲኤምሲ ሚካኤል በሚወስደው መንገድ ላይ ያገኙናል። ስልክ ቁጥር 0982411111 ወይም 0960506 ወይም 11 ይደውሉ። የእኛ ማይክሮፋይናንስ የእኛ ለሁሉም እኮ አሁን ብትልም ባትልም አሜሪካ አወቀችው ነገር ይኖራል ማለት ነው። አንዱ ለምሳሌ ያክል ምንም ሚስጥር ያልሆነ በግልጽ ዶናልድ ትራምፕ ሲናገር የቆዩት ነገር ይሄ የሁለቱ ድንበር ያሉበት ነው። በቃ ይሄ ጦርነት የሚቆምበት ቦታ የሁለቱ ሀገሮች አዲስ ድንበር ነው። አንዱ እዚህ ላይ ዩክሬን መስማማቷ አንዱ ማረጋገጫ ነው። ይሄ ነገር ግን አሁን ይሄ በሰላማዊ ውይይት ላይ ይታገዛል ወይ ነው ይህንን ድንበር አሁን ተኩስ አቁሞ የተደረገበትን ድንበር ዩክሬን ትቀበላለች ወይ? ራሽያስ ትቀበላለች ወይ? ሁለቱ እንዲቀበሉ ለማድረግ የሚሰራ ስራ ነው የሚሆነው ሰላማዊ ድርድሩ ማለት ነው። ድርድሩ ግን ቤዚካሊ መካሄድ ያለበት ያው ጦርነቱ ቆሞ ነው። በሁለቱ መካከል የሚደረገው ጦርነት ቆሞ እልቂቱ ቆሞ ነው። ነገር ግን አውሮፓውያኖች ተኩስ አቁም ከተደረገ በኋላ ተኩስ አቁም ለማስከበር ወታደሮቻችን ይገባሉ የሚል አቋም አላቸው። ለምሳሌ አሁን ራሺያ ሌትሴይ ተቀብለናል፣ ይህንን የሰላሳ ቀን የተኩስ አቁም ተቀብለናል ትላለች። ምን ያህል ገብቶኝ እንደሆነ አላቅም። የእንግሊዙ ጠቅላይ ሚኒስትር ኬር ስታርበር ለንደን ላይ ከተደረገ ስብሰባ በኋላ የገለጹት ፈረንሳይና እንግሊዝ በዋነኛነት በቀዳሚነት በኋላ ላይ የፈቃደኞች ጥምረት ባሉት ቋት ውስጥ ደግሞ በየጊዜው ከተለያዩ ሀገሮች የሚዋጡ ወታደሮችን ጨምሮ ይሄንን የተኩስ አቁም የተደረገበትን መስመር ተከትሎ በሰላም አስከባሪነት ይገባሉ። እንግሊዝ ወታደሮቿን ወደ መሬት ለመላክ ዝግጁ ላይ ብላለች። አሁን ይሄኛው ስምምነት ጥሪ ያደረገው ተኩስ አቁም ጥሪ ነው፣ ለራሽያ እየተደረግላት ያለው አሁን ራሽያ ልጠይቅ ትችላለች ብዬ የማስበው ከአሜሪካ ወይ ተኩስ አቁም፣ ይህ ተኩስ አቁም እኔ እሺ ብል። ተኩስ አቁም ከተደረገ ብለው እንደ እንግሊዝ ያስቀመጡት የሰላም አስከባሪ የአውሮፓ ወታደሮች ይሰማራሉ የሚለውን እንዴት ነው የሚያደርገው? ወደዛ እርምጃ እንዲሄዱ የሚያደርግ የሚፈቅድ ነው ወይ? እነሱ ተኩስ አቁም እስኪደረግ ነው የሚጠበቁት? አየህ፣ ተኩስ አቁም ለማድረግ ዩክሬን ዋስትና ካልተሰጠኝ በስተቀር ተኩስ አቁም ልስማማ አልችልም፣ ተኩስ አቁሙን የምስማማው ራሽያ መልሳ እንደማታጠቃ ዋስትና ሳገኝ ነው፣ ዋስትና ሲሰጠኝ ነው ብለዋል። ትልቁ ዝግብ የነበረው በዚህ ነው። መሰጣ ዋስትና የለኝም ነው ዶናልድ ትራምፕ። ስለዚህ አንዱ ዋስትና የጠየቀችው የኔቶ አባል አድርጉኝ ገለመ የሚለው ነገር ነበር። ስለዚህ አሁን ይህ ተኩስ አቁም ተደርጓልና ይህ ተኩስ አቁም ከተደረገ በኋላ ራሽያ መልሳ ማጥቃት እንዳትጀምር የአውሮፓ ሰላም አስከባሪ ኃይል ይገባል ነው ራሺያ ደግሞ ሞቼ ነው ቆሜ የአውሮፓ ጦር እዚህ ገባ ማለት ኔቶ ወይም ደግሞ በቀጥታ ዩክሬንን በማንኛውም መሳሪያ በትጥቅ ደረጃ በስፋት ለማስታጠቅ መሳሪያ ይዞ መግቢያ ሌብነት ነው ይሄ ይህንን አልፈቅድም ይሄ ከሆነ ከኔቶ ጋር ግልጽ የሆነ ጦርነት ገባው ማለት ነው ብላ ስታስጠነቀቅ ቆይታለች። ስለዚህ ይህ የትናንትና ዩሬካ ተብሎ የቀረበ ላይ የተኩስ አቁሙን ተከትሎ አውሮፓ የሰላም አስከባሪያን ለማሰማራት ዝግጁ መሆኗን በሚመለከት ያለው ነገር የለም በበኩሌ። ስለዚህ የተሟላ ነገር አይደለም። ራሽያ ይህን ነገር እሺ እንቢ እንድትል የሚፈቅድ ሁኔታ አለ ብዬ አላስብም እና የግድ ትንፋሽን ውጦ የራሽያን ምላሽ መጠበቅና መስማት ያስፈልጋል። የትናንቱ የጄዳ ስብሰባ እውነቱን ለመናገር የዩክሬንን ጦርነት በተኩስ አቁም የሚገታ ሆኖ እኔ አልታየኝም። እንዳልኩ ዋናውና ከባዱ ነገር አውሮፓውያን ከተኩስ አቁም መደረስ በኋላ ነው ያሉት። ያ ተኩስ አቁም ማን ነው የሚያዳርሳቸው? ከአሜሪካ ጋር የሚደርሱት ማለት ነው። ያን ጊዜ እንደተደረሰ በቀጥታ ወታደሮቻችንን ወደ ዩክሬን እናሰማራና የተኩስ አቁም መስመሩ ላይ ጥበቃ ማድረግ እንጀምራለን። በመሬት፣ በሰማይ፣ በባህር የዩክሬንን ወሰኖች ፕሮቴክት ማድረግ እንጀምራለን። ዲፌንድ ማድረግ እንጀምራለን ወይም መጠበቅ እንጀምራለን ብለዋል። አየ አሁን ይሄ የአንድ ወር ያልከው የተኩስ አቁም ስምምነት ሁለት ወር እንዲሆን ሶስት ወር እንዲሆን ገና የምትደራደረው ነው። ነገር ግን ይህ የተባለው የሰላም አስከባሪያን የሚሰማራ ከሆነ ዲፋክቶ የሰላሳ ቀን የተባለው ተኩስ አቁም የዘላለም ነው። ምክንያቱም ከዛ በኋላ ራሽያ ፈቀደችም አልፈቀደችም ዳግም ጥይት መተኮስ አይችልም። ይሄንን በተመለከተ ያለው ነገር የለም የትናንቱ የአሜሪካ እና የዩክሬን መግለጫ አየህ ተኩስ አቁም ተደርጓል ተኩስም አቆምን ተከትሎ የሰላም አስከባሪያ ይሰማራል የሚለው ኦፕን ነው በእንግሊዝ በአውሮፓ ና በዩክሬን ይሄ የተኩስ አቁም ቡድን የሚሰማራው ከራሺያ ጋር በተመከረበት ሁኔታ አይደለም ራሺያ ደግሞ ይህን እንደማትቀበል አስቀድማ ገልጻለች ስለዚህ አሁን ለምሳሌ ራሺያ አሁን ብዙ ሰው በተላላነት እንደሚጠበቀው አውቶማቲካሊ እኔም እስማማለሁ ተኩስ አቁም ተቀብያለሁ ብላ ተኩሱ ብታቆም በዚህ ጉዳይ ላይ ትናንት ዜናው ላይ የተነገረ የተወሳ፣ የተባለ ነገር የለም። አውሮፓ በራሱ ጦር የሚያስገባ ከሆነ ይህን በግልጽ ማየት ይቻላል። ስለዚህ ምንም ያለው ነገር የለም እና ጀስት የሰላሳ ቀን የተኩስ አቁም ስምምነት የትራምፕ አስተዳደር አቀረበ ዩክሬኖች ተቀበሉት ይላል። አሁን ጨዋታው ጉዳዩ የራሽያኖች ነው። ይህንን ራሽያኖች ይወስኑ። እነሱ እስኪወስኑ ድረስ ግን ከዛሬ ጀምሮ ከዛ ከስምምነቱ ጀምሮ ዩክሬን የነበረ ወታደራዊ ድጋፏ የስለላ ድጋፏ ይቀጥላል፣ ተቋርጦ የነበረው ማለት ነው። ስለዚህ እውነቱን ለመናገር ግልጽ አይደለም እና ሐሳቡ ኢሰንሺያሊ የአሜሪካ ነው ብሎ ለመውሰድም ይቸግራል። አሜሪካ ሲምፕሊ ግልጽ አጠያቂ በሆነ ሁኔታ ማክሮንና ዘለንስኪ የአየርና የባህር ብለው የመሬቱን ትተው ነበር የምድር የሚለውን አሜሪካ ያደረገችው ነገር ቢኖር የምድር ጦርነትንም የሚል ብቻ የጨመረችው። ቤዚካሊ የተኩስ አቁም ስምምነቱ ሀሳብ በቀን በሰላሳ ቀን አውሮፓውያኖች ያቀረቡት ነው። አሜሪካ የአሜሪካ ሀሳብ ሆኖ የቀረበውን የምድር ጦርነቱንም የሚጨምር ሆኖ መቅረቡ ነው። ስለዚህ ከራሽያ መስማት አለብን አለም። በእርግጥም ይሄ ሀሳብ አዲስ ሀሳብ አይደለም። እንግዲህ ፕሬዚዳንት ፑቲን ይህንን ሀሳብ ይገዙታል አይገዙትም? የሚለውን ነገር እንግዲህ ከሳቸው ነው የምንጠብቀው። ከኋላው በጣም ብዙ መዘዝ አለው። ያው ድርድር እንግዲህ የመነሻ ሀሳብ ሆኖ ነው መቼስ የሚቀርበው። ከዚህ በኋላ በጋራ ተቀምጠው የአውሮፓ ህብረት ይገባል አይገባም፣ ይህን ያካትታል አያካትትም፣ በጣም በርካታ ነገሮች ላይ ይነጋገራሉ ብለን እናስባለን። ለዛሬ ላቀረብከው ትንታኔ ከወዲሁ አመሰግናለሁ። መልካም ቀን ይሁንልህ አለም። እልልታ ምቹ የመኖሪያ ቤት ሲያገኙ እልል ከማለት ውጭ ምን ይባላል? ስለ ሪል ስቴት አይነትና ጥራት ሲመዝኑ የመጀመሪያ ጥያቄው የት የሚለው ነው። አዎ፣ ቦታው እልልታ መሀል አዲስ አበባ፣ ያውም ከአፍሪካ ህብረት ጎን ሳር ቤት። ስሪት? ስሪቱማ ጂፕላስዋንን ጨምሮ ከባለ ሁለት እስከ ባለ አራት መኝታ ክፍሎች ያላቸው ቅንጡ ህልም እልም አፓርትመንቶች ተገንብቶ ያለቁ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 ስቲም ሳውን አባዞና ማሳጅ አምስት ቤዝመንት መኪና ማቆሚያ አንድ አሳንሰር ለሁለት መኖሪያ ቤቶች ያለው በአጭር ቃል እንከን የለሽ የንግድ ሱቆቹና ቅንጦ አፓርትመንቶቻችን የእርሶን ብልህ ግን ፈጣን ውሳኔ ይጠብቃል። የሽያጭ ቢሯችን ሳር ቤት ከፖችኪን አደባባይ ወደ ሜክሲኮ በሚወስደው ዋና መንገድ ከአዲስ አበባ መንገዶች ባለሥልጣን ጽፈት ቤት አጠገብ እልልታ የምቾት የተድላ ቦታ አስደሳች ዜና ለኤሌክትሪክ ተሽከርካሪ ተጠቃሚዎች በሙሉ የእኛ ማይክሮፋይናንስ አክሲዮን የኤሌክትሪክ ተሽከርካሪዎች አቅርቦትን ከግምት ውስጥ በማስገባት ከባትሪ ህይወት ጋር ተያይዞ ያለውን አደጋ ለመቀነስ የኤሌክትሪክ ተሽከርካሪዎች ባትሪ መተኪያ የቁጠባ አገልግሎት አቅርበዋል የኤሌክትሪክ ተሽከርካሪዎች ባትሪ መተኪያ የቁጠባ አገልግሎት ደንበኞች ባትሪ ካለምንም ስጋት መተካት እንዲያስችላቸው ከብድር አቅርቦት ጋር የተቆራኘ ሆኖ የቀረበ ነው። ሂሳቡ ሲከፈት በየወሩ የሚሰላ 15 በመቶ ዓመታዊ ወለድ ይታሰብበታል። ተቋሙ የኤሌክትሪክ ተሽከርካሪዎችን በመያዣነት በማስመዝገብ እስከ 200 ፐርሰንት የሚደርስ የባትሪ ምትክ ብድር ይሰጣል። ከሰኞ እስከ እሑድ ከጠዋቱ 2 ሰዓት እስከ ምሽቱ 2 ሰዓት አገልግሎት በሚሰጡት ሁሉም ቅርንጫፍ ቢሮዎቻችን መሳሳትን ጨምሩና ጨምሮ እናገለግሎታለን። ይምጡ። በልዩ እንክብካቤ እርስን ለማገልገል ዝግጁ ነን። ዋና መስሪያ ቤት አብይ ቅርንጫፍ ቀበና ወደ ቤላ በሚወስዱ መንገድ የፌዴራል ቤቶች ኮርፖሬሽን ህንፃ ምድርና አንደኛ ፎቅ ላይ። ሌላው ቅርንጫፋችን መገናኛ ግሬ ሲቲ ሞል አንደኛ ፎር እንደዚሁም ፊጋ ቅርንጫፍ ከፊጋ ትራፊክ መብራቱ ወደ ሲኤምሲ ሚካኤል በሚወስደው መንገድ ላይ ያገኙናል። ስልክ ቁጥር 0982411111 ወይም 0960506 ወይም 11 ይደውሉ። የእኛ ማይክሮፋይናንስ የእኛ ለሁሉም